መንፈስ ቅዱስ አህዶ አምላክ አሜን። መልክአ ማርያም ሰላም ለዝክረ ስሚኪ መቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልቤኔ ቂስጥ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከስላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽርቅጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅ ለመለመው የራስ ጸጉሩች ሰላምታ ይገባል። አስቀድሞ በአባት ሻፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ፣ እኔም ባሪያሽን ለሀዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅባ ዘይት አይደለ የምስጋና ሽቱ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፍ ንጽህት ነሽ። እኔ ሀጥውን ባሪያሽን በቅዱስ ቁርባን ፍም ያነጻኝ ዘንድ ሰማያዊን ቄስ ሱራፊን እዘዝልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋህደው ለፊት ይጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብት እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት የሚያሸምቅ ማጅራት መቼ ጠብቅኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና መቤቴ ማርያም ሆይ ልዩ ለሆኑ ላይኖችሽ ቀረንብት ሰላምታ ይገባል። የቀያፋና የሀና ቅንአት ልጅሽም ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽህናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ቅዱስ ገብርኤል በብስራቱ ደስ እንዳሰኘሽ ልቦና ይህን ደስ የሚያሰኝ ነገር አሰሚልኝ። መቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮኮብ ለሚያበሩ ዓይኖችሽ ሰላምታ ይገባል፣ ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ንፋቄ ልቦና ሐኬት ህሌና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆነ ልቤ ባዘነና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። መቤቴ ማርያም ሆይ ንጹሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በቅዱስ ገብርኤል ተመስሎ በመጣ ጊዜ ሁሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ ባዘነ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያዳምጡ። እመቤቴ ማርያም ሆይ የራሄልና የልድያ ልጆች ልጅሽን በሰቀሉት ጊዜ በሳትን ባ ለተቃጠሉ ጉንጆች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብ ስልት የደም ወገን ከሚሆን ከዱር እንስሳ ወይም ዳብሎስ አድኝኝ! የነፍሴ አምባ መጠጊያ አንችነሽና እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል፣ ክብር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህ በፍርድ ቀን ዋስተ በቃ ትሆኝ ዘንድ ማልድሻለው። እመቤቴ ማርያም ሆይ ቀይሃን የፈሶ አበባ ለሚመስሉ ከንፈሮች ሰላምታ ይገባል፣ በንጽህና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንችነሽ። ከሀዘን ከለቅሶ ፈጽመሽ አድኝኝ የልቤ ሀዘን ብዙ ነውና። እመቤቴ ማርያም ሆይ፣ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ፣ እንደ ንጹህ እጣን መዓዛ ያለሽ ነሽ። የበደልን ሀፍረት ፊቴ በተከናነበ ጊዜ እናት ሆይ፣ በደሌን አጥፍተሽ ታረጋግኝ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ፣ ምሳሌ በታጣላቸውም የጊደር ወተት ለሚጎራበታቸው ጥርሶች ሰላምታይ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎዎች ጽድዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርጉቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ። ከሺ የበለጠ ጸጋ አል ከዚህ የበለጠ ጸጋ አልሻምና፣ መቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከእያቄምና ከቅድስታና በህግ የተገኘሽ ብሩክት ልጅ ነሽ። እኔም ባሪያሽን ከጠላት አይንሰውርኝ ከነውርም ንጹሕ አድርግኝ! በሰማይም በምድርም ተስፋ ያንችነሽ እና መቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ የሚጥመው ቃልሽ ወይም አነጋገሪ ሰላምታ ይገባል። ሕማምን ከሚያስረሳ ቃልሽ ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና ድንግል ሆይ የሕይወት ብርሃን መቅረዝ አንችነሽ የዚህ ዓለም ፍቅር ሞገድን በላይ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። እመቤቴ ማርያም ሆይ መዓዛው ህይወትን ለሚያድሰው እስትንፋስሽ ሰላምታ ይገባል፣ በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን የሚቀድስ ማደሪያ የሆንሽ መልካሟ እርግ ሆይ በመልካም ጎዳና መርተሽ ከሞት ሰውርኝ በክንፈ ረድኤትሽ ጥላ ስርም ሸሽግኝ። ከወይን የሚጥሙ ቃላት የሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቋን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጠበበኞች ያልተጠበቡትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ ያይደለ የንጽህናን ሀብል ላጠለቀ አንገት ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በእንዝላልነት ሲያልቅ ሊያልቅ ቢቀረብ ንስሓ የምገባበትን ጽርቅ የምሰራበትን ዕድሜ ጨምሪልኝ! እመቤቴ ማርያም ሆይ ክሩቤል የሚሸከሙትን መለኮት ለተሸከሙት ከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴኤ የሽልማቱ ጌጥነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ። አመሰግነው ዘንድ ቀና መንገድ ምራህበኝ በኝ። መቤቴ ማርያም ሆይ ከዘባነ ክሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ እየት አላቃጠለውም እና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝ እና ችግሬን ሁሉ አስወግጅልኝ። መቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። መቤቴ ማርያም ሆይ የእሳት መለኮት ማረፊያ ለሆነ ደረተሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ መቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለእግረኛ የወርቅ ገንዘቡ አንችነሽ ሩቅ አገር ቢሄድ ቢራቆትም አያዝንም ልብስና ስንቁ አንቺ ያለሽና አለሽለትና እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ህጽንሽ ሰላምታ ይገባል ተወዳዳሪ ወይም ምሳሌ አይገኝለትምና ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ እመቤቴ ሆይ ወፍ ጫጭቶቿን በክንፎቿ እንደምትሰበስብ በጠላት የፊት ጋሻ መከታ ሁነሽ ሰውሪኝ። መቤቴ ማርያም ሆይ እሳተ መለኮት ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጋጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማሕጸኗ የማሕጸኗ ፍሬ አንችነሽ። መቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹህ አድርጊኝ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። መቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ የባሪያሽ ሀጢያት ተፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስራሹን አውጪው። መቤቴ ማርያም ሆይ አእዳዎ ኩርማሽን ወይም ክርንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳት መለኮት መጠጊያ ተገን ሆኗልና፣ ድንግል ሆይ ሀንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው አናግሪ ዘንድ ያለመራቅ ሁልጊዜ ከኒጋ ኑሪ መቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም ላልተሰማቸውም ድንግል ሆይ ለወዲት የንግግሯ መፍለቂያ የጥበብ ምንጭነሽ ተድላ ደስታ በተመላበት አገር ታኖሪ ዘንድ ፈጥነሽ በሰረገላ ነይ እና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ለምላሜ ወዘናና ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒትን መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ለሁልጊዜ ተስፋ በማድረግ ማልድሻለሁ። በየወገኑ እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፎ ባሪያሽ አስተዋይ ልቦናን ስጭኝ። መቤቴ ማርያም ሆይ ከቁጥር ሳይጎሉ ሕጸጽ ሳይኖርባቸው ከመሃል እጅሽ ለበቀሉ ወይም ለሰረጹ ጣቶች ሰላምታ ይገባል። ድንግል ሆይ አርቆ የሚጠራባት ለኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ የሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቅኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደሆንሽ እኔን ባሪያሽን በዘመን የኩሌታ አትሰጅኝ፣ የልቤ ጭንቀት ይህ ነውና እመቤቴ ማርያም ሆይ እጥፍ፣ እድፍ፣ ጉድፍ የሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላካፍ ውስጥ አመንጭተዋልና ድንግል ሆይ ሰላምን ያስገኘሽ የሰላምን መቤት ነሽ። ድንግል ደሃ አደግ የሆንኩ እኔን በጡቶችሽ አሳድግኝ ካንች ሌላ ወይም የበለጠ እናት አልፈልግምና፣ መቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው። ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቃች ቅታብ ላንሸረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔም ባሪያሽን እኔም ባሪያሽን ወድሻለሁ እኮ ስለዚህ የእኔ ባለመዋል ስሆን ስትሆን ማን የሚደፍርህ ማን የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለ ብዙ ብጽይት ለሆነው ሆድሽ ሰላምታ ይገባል። ትዕዛዛተ ኦሪት የተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ደምስስልኝ ዘንድ ለብዙ ዋይታም ድካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ይደባልቀው ዘንድ ሁልጊዜ ማልድሽ አለው ማጸንሽ አለው። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል ለታማኝነትሽ ፀሐይ መውጫ መግቢያ ነውና፣ ድንግል ሆይ ለተመረጡና ለተባረኩ ልጆችሽ የምትናኛ ቦታቸው ነሽ። ከጽድቅ ለተራቆቱ ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አበባ የተሰራ መጎናጸፊያን አጎናጽፊኝ። መቤቴ ማርያም ሆይ ለሁለቱ ጉለያቶች ሰላም ላለሁ የቅነት ቅብአት ዘይትና የሚያስደስት የወይን ማጣፍ ማጣሪያ ምርጥ እቃ እቃዎች ናቸውና፣ ድንግል ሆይ በጠላቶች ፊት መነሳት አትፍራ፣ ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይኝ። መቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሌናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነው እና ድንግል ሆይ ከዳዊት ባህር የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ ነጻ ዘንድ ምሳሌ በማይገኝለት ይገኝለት ባህር ወይም መነሳንንስ በሂሶብ እርጭኝ በህይወት ውሃም አጥበሽ ከበረዶ የነጻው አድርግኝ። መቤቴ ማርያም ሆይ ልጅሽ በቀራኔ ተሰቅሎ በዋለ ጊዜ በሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ ወይም መጋረጃ ነሽ። ኃጢአቴን ለማስተስረይ መጸየፍ የሌለብሽ ነሽና እንደ ካህን ስርዓት ጸሎቴን አሳርግልኝ ወይም አስረዘም ይልኝ። መቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። እችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸውንሽ የቅስራ ልጅ መቤቴ ሆይ ከዝች ከጨለማ ዓለም ጻር መከራ አድኝኝ መንገዷ የጠበበ መተላለፊያዋ ጠማማ ነውና። መቤቴ ማርያም ሆይ በነዋዬ መቅደስ ለሚመሰል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጥላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በስጋ መንፈሳዊ ድምፅሽ ያነቃቀኝ። መቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ወይም ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልምናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትር አንቺ ነሽ። በምጸልይ ጊዜ የአፍ አነጋገር ጉድለት ብገኝበት በክሩቤል ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማህጸንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጃት ወይም ያከናወነች ነሽና ድንግል ሆይ ናርዶስ ከሚባል ሽቱ እጅግ ብልጫ ያለው ማእዛሽ ማእዛ አለሽ። መቤቴ ማርያም ሆይ የፈለገውን ሁሉ ለማግኘት አንዱ አይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። መቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማህፀንሽ ሰላምታ ይገባል። ህጉና ስርአቱ ከሌሎች የተለየ ነውና ድንግል ሆይ የህይወት ወይን ሀረግ እየተባልሽ ስትመሰገኝ፣ ትኖሪያለሽ። መቤቴ ሆይ ኃጢአትህ ተሰረየልህ በኝ፣ ወደ ሰማይ አሳረግኩልህ በኝ። መቤቴ ማርያም ሆይ ለህቱም ድንግልና ሸላምታ ይገባል። እርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና ድንግል ሆይ የንጽህና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። ይኒያ የደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በመሄድ በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃ ሻይለኝ። እመቤቴ ማርያም ሆይ በትረሌዊ ወይም አሮን እየተባለ ለሚጠራው ወገቢሽ ሰላምታ ይገባል። ጠል ሳያሳድግ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖች ሽጋ አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወደ ያለበት ቦታ መርተሽ ውሰጅኝ። መቤት ማርያም ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውም እና ድንግል ሆይ ርስ ሀተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትች ፈጽሞ ይደረግልኝ። መቤቴ ማርያም ሆይ ለእግዚአብሔር ብጻት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶች ሰላምታ ይገባል። ድንግል ሆይ የእንቁ ደንጊያን መንበርነሽ ሀጣን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆነሽ እሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተ ልሄም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮች ሰላምታ ይገባል። ድንግል ሆይ ነዴ እሳትን ለማያቃጥላት በነበልባል ያጌጠሽ እጽነሽ በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርግኝ እንዳልወድቅም ደግፊኝ። መቤቴ ማርያም ሆይ ለእግር ለእግር ለተረከዝ ለተረከስሽ ሰላምታ ይገባል። በመንገድ ላይ ዲጥ አያዳልጠውም እና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። መቤት የማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍስ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በሾክና በበርሃረ መዋጫ ላይ ተጉዘዋልና እውነተኛው የእግዚአብሔር ቃል ወይም አስርቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። የጊደር ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ ስድስትና አራት ተደምሮ አስር ለሚሆኑ ለግርሽ ጣቶች ሰላምታ ይገባል። ድንግል ሆይ ንጹሕ የመሰዊያ መንበር የተባልሽ የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። መቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የግር ጥፍሮች ሰላምታ ይገባል። ሶስን ላሙቀው ማጌጥን ላልፈቀዱና ድንግል ሆይ የነዊ ልጅ የእያሱ የመታሰቢያ ውሃውል ትነሺ ከአደኛ ወይም ዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በህዋን ላይ ታላቅ መከራ ያመጣባት እሱ ነውና መቤቴ ማርያም ሆይ በምንጭ ዳርቻ እና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ ማልድሻለሁ። ወዴታች እንዳልወርድ ወደ ላይ አውጭኝ በርህራሄ የበለጸገ የበለጸገ አንቺ እንደ አንቺ አላገኝምና እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎድልበትም እና ድንግል ሆይ፣ የፍቅር ባለቤት ሰላምታ ሰላም ወዳድነሽ ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማይፈልገው የማስብሽ ነገር አለኝና እመቤቴ ማርያም ሆይ ያለ ጭንቀትና ያለ ጻር ከስጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋሯ በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካማ አሳርፊያት። ክብሯም ወይም ኃይሏም ከደጋጋ አባቶች ክብር ኃይል ያነሰ አይሁን። መቤቴ ማርያም ሆይ እንደ እንቁ ለከበረ በድነ ስጋሽ ሰላምታ ይገባል። ከወርቅና ከብር ይልቅ የተለየ የጥራት ባህር ያለውና ድንግል ሆይ የወይን ተክል ቦታ የነ ሽኮ ለገናናው ስም ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና ማዛው የሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ስጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ማርያም ሆይ ቸርነትሽ እንደጡት ሆኖ ያሳድገኝ ዘንድ አንቺ እንደ እናት አባት አድርግ ያለውና፣ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይችም ለኢየሩሳሌም አቅራቢዋ አፍዛዧ ናትና። ድንግል ሆይ እርግበ መንግስተ ሰማያት እየተባልሽ ትመሰገኛለች። የስጋሽ ማረፊያ የሆነ ጌተሰማኒ ክለባ የሽቶ አፈር ካፌር የወርቅ ሀውልት ይቀርብለታል። መቤቴ ማርያም ሆይ አሁን አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌተሰማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁና በሐሳብ ለደከሙ የረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋር ደሽ መቤት የማርያም ሆይ ምጡቅና ሩቅ እንደሚሆን የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ይኸውም ህብሩ ሊመረምሩት በማይቻል እንቁ የታነጸ ህንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ፣ ቀለም ሰማያት ወረቀት ቢሆኑ ምስጋናሽን ተጽፎ የሚያልቅ አይደለም። መቤቴ ማርያም ሆይ አሁን የንጉስ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ስጋሽ መገኛ ሰላምታ ይገባል። የክህነቱ ሁል ሀብት መገኛ የ የወንድሙ የለዊ ልጅ ሆይ ላንችስ ክብር ይገባል። ድንግል ሆይ ማዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። መቤት የማርያም ሆይ በምስራቃውያን ተክለ ግነት መካከል የብርሃን ድንኳኖች ወደ ተተከለባት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የንባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞ አለሁለ ለበዩ ድንግል ሆይ ክርስትሎቤ የተባለ እንቁ ፈርጥነሽ ስለ ምግባርሽም ከከርቤ ማዕዛ የተለየ ነው። ማዕዛንሽ ነባቢነት ያለ አበባን አበባ አስገኝቷልና አመቤቴ ማርያም ወይ በራስ ጸጉሬ ቁጥር አመሰግንሽ አለው። በአጥንቶችም ቁጥር አመሰግንሽ አለው። ድንግል ወይ የሚታየውና የሚዳሰሰው ሁሉ ቁጥር አመሰግንሽ አለው። ንግስት ወይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ ድንግልናሽም ምስጋና አፊ ሁልጊዜ ይናገራል እስከ ዘላለሙ አሜን።